በመቶ ሪያል አንድ ሺ ደቂቃ እና ሰላሳ ጂቢ ኢንተርኔት፣ ሰላሳ ጂቢ ሶሻል ሚዲያ። በመቶ ሪያል አንድ ሺ ደቂቃ ለኢትዮጵያ ማለት ነው። ኢንተርናሽናል ነው፣ ኢትዮጵያም ይደውላል ሌላ ሀገርም ይሰራን ከፈለጋችሁ በዱባይ፣ በተለያየ ሀገራት፣ በየመን መደወል ትችላላችሁ ማለት ነው። በጣም አሪፍ ነው። አመጃጀኑን አሁን ገባ ብዬ ወደ ሜሴጅ አሳያችኋለሁ። በጣም ቀላል ስቴፕ ነው። ይህንን ቪዲዮ በላይክ ጀምሩት፣ ላይክ እያረጋችሁ ቀጥታ ሜሴጅ ላይ እንደገባችሁትኝ መቶ ሪያል ነው የሚያስፈልገው። የ115 ስታስገቡለትኝ መቶ ብር ይቀራም ማለት ነው። እንግዲህ ለመመጀን ከላይ 1100 ትላላችሁ፣ 1100 ትሉለታላችሁ። እዚህ ጋር በቀይ ያከበኩበት ይታያችኋል። 1100 ትላላችሁ፣ ከታች 1996 ትሉና እዚህ ማለት ነው ትጽፉና ሴንድ ትሎታላችሁ። ይህንን መቶ ሪያል ይወስድላችኋል። ከዛ አዝሮ ሜሴጅ ይልክላችኋን ደቂቃውን ያሳያችኋል ማለት ነው። በየጊዜው ከደወላችሁ በኋላ ደግሞ ስንት ደቂቃ እንደቀራችሁ፣ ስንት ጂቢ እንደቀራችሁ ማየት ከፈለጋችሁ እዚያው ሜሴጅ ላይ ከላይ 14 11 ብላችሁ ከታይ ደግሞ አንድ ቁጥር ነው የምትጽፉት እንደዚህ አድርጋችሁ ማለት ነው ከዚያ ሴንድ ትሉታላችሁ። እንግዲህ እኔ ስንት ደቂቃ እንደቀረኝ እያየሁኝና እየላኩ እየከረምኩት እንደምታዩት ነው። በዚህ መልኩ ያመጣላችኋል ማለት ነው። በጣም ቀላል ስቴፕ ነው። በዚህ ደግሞ ካላመጣላችሁ፣ ቀጥታ ወደ መደወያ ቤት ገብታችሁ እዚህ ጋር በፊት ጽፌው ነበረ። እንደዚህ ያመጣላችኋል ኮኮብ 14 11 ኮኮብ ከዛ አንድ ቁጥር ከዚያ መሰራት ትሉና ኦኬ ትሉታላችሁ። በዚህም ያሳያችኋል ማለት ነው። ነገር ግን ይህ መጃን የሚሰራው ለሁሉም ሸሪሀ እየሰራላቸው አይደለም። አንዳንድ ልጆች በኮሜንት እያየሁ ነበረ፣ ለእኔ የሰርቶልኛን ለእኔ አልሰራልኝም የምትሏላችሁ። እዚህ ጋ ጓደኛ ሁን መጅኖትኝ እየደወለ እያወራ ነው። በደንብ ይሰራን እኔ በፊትም ደግሞ መጅኝ ጨረሻለሁ አንዴ ማለት ነው እና መጠቀም ትችላላችሁ። ልሞክረው ካላችሁ በተለይ ኔት ከሌላችሁ ኔቱ ሀሪፍ ስለሆነ በመቶ ሪያል 30 ጂቢ ሶሻል ሚዲያ እና 30 ጂቢ ኢንተርኔት አንድ ሺህ ደቂቃ ደግሞ ለኢትዮጵያ ባይሰራ ይሰራል፣ ለሳውዲ አረቢያ ይሰራል፣ ለሌላ ሀገርም ይሰራል። ለየመን፣ ለዱባይ፣ ለተለያየ ሀገር ይሰራል። ነገር ግን ኢትዮጵያም የሚሰራላቸው ልጆ ያሉ የማይሰራላቸውም ልጆ ያሉ ይሄ ሞባይል ሸሪሃ ነው። ሞባይል ሸሪሃ ማለት ነው። ሰዋ ሸሪሃ እንዳይመስላችሁ ሞባይል ሸሪሃ ነው። እድል ልሞክረው ከሰራም ሰራ ካልሰራልኝም ኔቱ እጠቀምበታለሁ ወደ ሌላ ሀገርም ደግሞ ደውላለሁ፣ ካላችሁት ሞክሩት። በጣም አሪፍ ነው። ሌላ ሀሳብ አስተያየት ካላችሁ ኮሜንት ጻፉልኝ። መልካም